ኢትዮጵያ አይደለም፣ በምስራቅ አፍሪካ አይደለም፣ በአፍሪካ አራት ናቸው። እዚህ አይነት በአፍሪካ በአፍሪካ ደረጃ ከውጭ ሀገር የሚመጣው ነገር ሙሉ በሙሉ ለማስቆምና ወደ የሀገራችንን ምርት ለመጠቀም ነው ዋና ፍላጎታችን። ማምረቻ ፋብሪካው 24 ሰዓት እየሰራ ነው። አሁን ባለነበት ደረጃ ላይ አንድ ሺህ ሜትር ስኩዌር በቀን እያመረትን ነው ያለን። ሙሉ ለሙሉ ሶፍትዌራይዝ ናቸው ደግሞ ኮምፒተራይዝ ሆኖ ቀለል ያሉ ለስራ ማመቺ ናቸው። ሰባት ሰው ነው የጀመረ ነው ግን አሁን አርባ ሰው ነው የሚሰራው። ምርቱ አገር ውስጥ እያለ ግን እንደዚህ ፕሮሰስ አድርጎ አለመሸጥ ማለት እንደ ሀገርም ትልቅ ይሰራ ነው ይሄ ድንጋይ ያጋራ ነው የሀገሪቱ ነው፣ ያንቺ ነው፣ የእኔ ነው። እያንዳንዱ ከስተመር ፍላጎት ለማሟላት እቅድ ይዘናል። የእኛ ጀነሬተር ደግሞ በ24 ሰዓት ስድስት በርሜል ነዳጅ ነው የሚፈለገው። በጣም ኮስት ነው። ኢትዮጵያ በሀገር በቀል ኢኮኖሚ ማሻሻያዋ ትኩረት ከሰጠቻቸው ዘርፎች መካከል ግብርናውን በማዘመን ምርትና ምርታማነትን ማሳደግ፣ ካሉ የቱሪስት መዳረሻ ቦታዎች በተጨማሪ አዳዲስ መዳረሻዎችን በማልማት ከቱሪዝም የሚገኘውን ገቢ ማሳደግ፣ የማኑፋክቸሪንግ ኢንዱስትሪ ልማትና የማዕድን ልማት ጥቂቶቹ ናቸው። ሰፊ ያልተነካ የማዕድን ሀብት ቢኖረንም እሴት ጨምሮ ገቢ በማስገኘት በኩል ዘርፉ እምብዛም አልተሰራበትም። ከቅርብ ዓመታት ወዲህ የውጭ ምንዛሪ ወጥቶባቸው ወደ ሀገር ውስጥ የሚገቡ የግራናይትና የእምነበረድ ምርቶችን በሀገር ውስጥ ተክተው የሚያመርቱ ኢንዱስትሪዎች ወደ ዘርፉ እየገቡ ይገኛሉ። በቅርቡ ወደ ዘርፉ ከተቀላቀሉ አምራቾች መካከል በሶማሌ ክልል ሲቲ ዞን ሽንሌ ወረዳ የሚገኘው ዋቢ ግራናይትና እምነበረድ ፋብሪካ አንዱ ነው። ይህ ፋብሪካም ደግሞ ግራናይት ምርትን በማምረት ሀገራችን ላይ ለሚደረጉ የተለያዩ ግንባታዎች፣ አዲስ አበባን ጨምሮ ወደ ተለያዩ የሀገራችን አካባቢዎች ምርቶቹን ተደራሽ እያደረገ ይገኛል። በዛሬው ቢዝነስ ቅኝት ዝግጅታችንም በዚህ በዋቢ የእምነበረድና ግራናይት ፋብሪካ ውስጥ በመገኘት አጠቃላይ ምርት ሂደቱ እንዲሁም የስራ እንቅስቃሴው ምን ይመስላል የሚለውን ቅኝታችንን እያደረግን እንቆያለን። አብራችሁ እንቆዩ። ፋብሪካው በሰባት ሄክታር ላይ ያረፈ ነው። በ1.7 ቢሊዮን ብር ካፒታል የተቋቋመው ፋብሪካው ለተለያዩ አገልግሎቶች የሚውሉ የግራናይት ምርቶችን አምርቶ ለተጠቃሚዎች ማቅረብ ከጀመረ አራት ወራትን አስቆጥሯል። ፋብሪካው ተወዳዳሪ መሆን የሚያስችለውን ቴክኖሎጂ በመያዝ ጭምር ነው ወደ ምርት የገባው። በኢትዮጵያ አይደለም፣ በምስራቅ አፍሪካ አይደለም፣ በአፍሪካ አራት ናቸው እዚህ አይነት በአፍሪካ ደረጃ ሶስት ደቡብ አፍሪካ ነው ያለው። አንዱ የቢልጅየም ነው ቢልጅየም ዝግነት ያሉ ሰዎች፣ ሁለት ደግሞ የጣሊያን ነው። በደቡብ አፍሪካ ውስጥ ያሉት ናቸው። አራተኛው ውጭ ነው፣ ከደቡብ አፍሪካ ውጭ፣ እዚህ በኢትዮጵያ ውስጥ ያለው አንዱ ነው። ይህ ሁሉ ኢንቨስት ያደረግ ነው ከውጭ የምናመጣውን የነዚህ የገረናይት ና የማርብል ግብአቶችን ሙሉ በሙሉ ለመቀነስ ከውጭ ሀገር የሚመጣው ነገር ሙሉ በሙሉ ለማስቆምና ወደ የሀገራችንን ምርት ለመጠቀም ነው ዋና ፍላጎታችን። አሁን በቀን አንድ ሺህ ሜትር ስኩዌር እያመረትን ነው። ስራ ደግሞ ሀያ አራት ሰዓት እየሰራ ነው ያለ ነው። ሶስት ሺፍት ነው የሚገባው። እያንዳንዱ ሺፍት በስምንት ሰዓት እየሰራ ነው። ስምንት ሰዓት ይሰራል፣ ይወጣል፣ ሌላ ስምንት ሰዓት ይገባል። 24 በሀገራችን በርካታ ግንባታዎች እየተከናወኑ ይገኛሉ። እነዚህ ግንባታዎች ከተከናወኑ በኋላ ህንፃዎችን ለማሳመር እንደ ግራናይትና እምነበረድ የመሳሰሉ ምርቶች ጥቅም ላይ ይውላሉ። ዋቢ እምነበረድና ግራናይት ፋብሪካ ለተለያዩ አገልግሎቶች የሚውሉ የግራናይት ምርቶችን እያመረተ ይገኛል። የተለያየ ነገር ነው የምንመርተው፣ ለባንክ ጠረጴዛ የሚሆን ለኩሺና የሚሆን ለመስኮት የሚሆን ቴይልስ ሆኖ ለመንገድና ሌሎቹ የሚሆን ለኮሪደር የሚሆን ለቤት ውስጥ ይሄ ሁሉም እንመርታለን። ስለዚህ አሁን በስላፕ ደረጃ አለ በቴይልስ ደረጃ አለው በሌላውም የተለየ ነገር ነው የምንሰራው። ግን ዋናው ነገር አሁን እዚህ ላይ የምንሰራው ምንድን ነው? ፖሊስ አለ። ፖሊስ ማለት በጣም ወላላ ሆኖ ተሰራ ማለት ነው። አንድ ፖሊስ አለ፣ ፖሊስ ያልሆነ አለ። ሌላው ደግሞ ፍሬም ሆኖ የተዘጋጀ ለእጅ ለእግር ምቹ ሆን አሁ እንደ ሸረተት ማያረግ፣ ዝናብ ከዘነበ እንደ ሸረተት ማያረግም አለ። ስለዚህ ሁሉም ነገር በምንሰራው ዋቢ ዕምነበርድ እና ግራናይት ፋብሪካ አሁን ላይ ሁለት አይነት ቀለም ያላቸውን የግራናይት ምርቶችን እያመረተ ሲሆን በቀጣይም የደንበኞቹን የግራናይት የቀለም ምርጫ ለማስፋት ተጨማሪ ኳሪዎችን በመክፈት ምርቱን ለማስፋትም እየሰራ ይገኛል። ከለር አሁን ያለ ነው ያለን፣ ሁለት ከለር ብቻ ነው አገራችን ላይ። ወደ አራት ከለሮች አራት አዲስ ኳሬዎች እንከፍታለን። የተለያየ አራት ከለር የያዘ ኳሬ እንከፍታለን። በተጨማሪ ደግሞ ከውጭ አገር ብሎክ ትራንስፖርት ወደ አገር ለማምጣት ደግሞ አቅደን ጨረሰናል። ከውጭ አገርም ደግሞ እናመጣለን። ከለር ማንኛውም ሰው በሚፈልገው ከለር በትንሽ ጊዜ ውስጥ አሁን ሁን እያየሽ በሶስት ወር በአራት ወር ውስጥ የተደረሰበት ደረጃ ላይ ነው። ከአሁን በኋላ ከውጭ ሀገር ከለር ስን እያደረግን ወደ ኢምፖርት እያደረግን እያንዳንዱ ከስተመር ፍላጎት ለማሟላት እቅድ ይዘናል። ይሄ ደግሞ በትንሽ ጊዜ ውስጥ እናሳከልን ብለን እንገምሳለን። ፋብሪካው እያመረታቸው ላሉ ሁለት አይነት ቀለም ያላቸው የግራናይት ምርቶች መገኛ የሆነው የድንጋይ ሳይት ወይም ኳሪ በፋፋን ዞን ባቢሌ ወረዳ በኤልፓይ ቀበሌ ነው። እንደዚሁ ዝም ብለን ስናያቸው ምንም አይነት ውበት የማይሰጡ ይመስላሉ። ወደ ፋብሪካ ገብተው ግን እሴት ተጨምሮባቸው የተለያዩ ሂደቶችን ካለፉ በኋላ አሁን ላይ በከተማችን ብሎም እንደ ሀገራችን ላይ ለሚደረጉ ግንባታዎች ላይ በብዛት ውበትን ሰጥተው እንመለከታቸዋለን። መነሻቸው ግን ይህን በመሰለ መልኩ ከዚህ ሄደው ነው ፋብሪካ ውስጥ ፕሮሰስ ተደርገው የምናያቸውን ውበት የሚጨምሩ ምርቶችን የሚመረቱባቸው የዋቢ ግሩፕ አፍሪካ ግራናይትና ማርቨል ሳይት ነው። ይሄ ከድንጋይ የምንመርተው ማለት ግራናይት የምንመርተው ቦታ ነው። እዚህ አንዳንድ ጊዜ ፍራክቸር የሚባል አለ ድንጋይ የሚበላሽ እንደዚህ ቀዳዳ ይገባልና ፍራክቸር ካልገባን 700 ሜትር ኩቢክ ነው በወር የምናመርተው። አፍሬጅ ሲደረግ እስከ 18 20 ሜትር ኩቢክ ነው የምንመርተው ማለት ነው። እዚህ ጋር የምንጠቀመው ምንድነው ከኳሪ የሚመጣውን ብሎክ ትክክለኛ ሼፕ እያ ካልያዘ በዚህ ነው ቆርጠን አስተካክለን ወደዚህ የምናስገባው። ሁለተኛ ደግሞ አንድ ብሎክ ወደ ሞልቲዋይር ለማስገባት ከታች የሚደረግ ክራስ አለ። ክራሶቹ በዚህ ነው ተቆርጦ የሚስተካከሉት፣ ከዛ በኋላ ነው የሚገቡት። ከኳሪ የሚመጣውን ብሎክ ሰርቪሱን ያልጠበቀ ካለ በዚህ ይስተካከላል፣ ለብሎክ መቀመጫ ደግሞ ከዚህ ይስተካከላል ማለት ነው ውሃ ሙሉ ግቢውን ይዞራል። እንደገና ይመጣና በዛ በኩል ሪሳይክል ተደርጎ ተጣርቶ ጭቃ ከውስጡ አውጥተን እንደገና ወደ ስራ እናስመልሰዋለን ማለት ነው። እዛጋ የየሱ ብሎክ ነው የሚባለው። አሁን ብሎኩ ቆርጦ ከጨረሰ በኋላ ይሄ ደግሞ ስላብ ይባላል። አሁን መልቲ ዋይር ስራ አልቋል። እዚጋ ስላብ መጥተዋል። የፖሊሲ ሲስተም ይጀምራል። ፖሎሲ ሲስተም በሚጀምርበት ሰው ነገር የሚነካው ነገር የለም። ይሄ ማሽን ነው የሚያነሳው። አውቶማቲክም አለው ማንዋልም አለው። ማንዋልም በማንዋልም ይሰራል በአውቶማቲክም ይሰራል። በቀን በቀን 1,000 ካሬ ሜትር የግራናይት ምርት እያመረተ የሚገኘው ዋቢ ዕምነበርድና ግራናይት ፋብሪካ በዓለም ላይ በአሁኑ ጊዜ ጥቅም ላይ እየዋሉ ያሉ ዘመናዊ ማሽነሪዎችን ተጠቅሞ በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉ ምርቶችን እያመረተ ይገኛል። በአሜሪካን ብትህድ፣ በኤሽያ ብትህድ፣ በሌላ ሀገርን ብትህድ አሉ የተባለው ዛሬ ያለንበት ያለን ዓለም አለው የተባለው መሽኖች ናቸው። እነዚህ ሁሉም ነገር ደግሞ በኦንላይን ነው የሚሰራው፣ በኮኔክሽን አላቸው፣ በኢንተርኔት ነው የሚሰሩት። ስለዚህ ያ ካምፓኒው የሄይ ማርተስ ሲሜት ካምፓኒ ራሱ ነው ኮች ማደርገው። ከዛ ላይ ለዋቢ የታቀደው በቀን ወደ 2000 ሜትር ስኩዌር ግራናይት እንድናመርት ነው እቅዳችን። አንድ የጣሊያን የሰሚት ድርጅት መልት ዋየር ባለ 68 ዋየር ተክሎ ስራ ላይ ነው ያለው። አንድ የሌላ ጣሊያን ድርጅት መልት ዋየር ደግሞ ጅቡቲ ደርሶ ሊገባ በጥቂት ቀናት ውስጥ ይገባል ብለን እየጠበቅን ነው። አሁን ባለነበት ደረጃ ላይ 1 ሺህ ሜትር ስኩር በቀን እያመረትን ያለ ነው። ያ ሁለተኛ ሜትር ስኩዌር ሁለተኛ ከተገጠመ በኋላ ደግሞ ወደ 2000 ሜትር ስኩዌር በቀን እናድጋለን ብለን እንገምታለን። በእያንዳንዱ የዚህ ግራናይት ፈላጊ ካስተመር በሚያዘን ልክ ነው የምንሰራው። በእኛ ስታንዳርድ የሚባል ነገር የለም። ይሄ መጀመሪያ ጥናት ስናደርግ ከቻይና ከኢምፖርት ተደርጎ ወደ አገር እየመጣ የነበረው ስታንዳርድ ተቆርጦ እየመጣ ስለነበረ እነዚህ ችግሮችን ለመፍታት ነው ይህንን ስራ እንድንሰራ የተነሳሳ ነው። እነዚህ የግራናይት ምርቶች ከዚህ ቀደም በብዛት ከውጭ ነበር የሚገቡት። አሁን ላይ ግን በዚህ በማምረቻ ውስጥ በስፋት እየተመረቱ ይገኛሉ። ያለውን ፍላጎት፣ የግንባታውን ፍላጎት ለማሟላት ደግሞ ማምረቻ ፋብሪካው 24 ሰዓት እየሰራ ነው። በ24 ሰዓት የስራ ሂደት ውስጥ ደግሞ ከመቶ በላይ ለሚሆኑ ሰራተኞች የስራ እድል በመፍጠር እንዲሁም ከውጭ የሚመጣ ምርትን በሀገር ውስጥ ለመተካት ከፍተኛ እንቅስቃሴ እያደረገ የሚገኝ ፋብሪካ ነው። ለሀገር አቀፍ ብዙ ብዙ ስራ እድል ፈጥሯል። የመቶ ሃምሳ ሰዎች በሀገራችን ያሉት ልጆች ጫናው ከመንግስት ለመቀነስ የተማሩ ሰዎች እኛም አላገኘንም ስራ የልንም እንዳይብልና ጫናው እንዳይፈጠር። ስለዚህ በረፍ የራሳቸው ምና መጫወ ስላለበት እኛም የመንግስቱ ስትራቴጂ መሰረት ተከትለን እንደዛ የሰራነ ያለ ነው። በጣም ብዙ ብር እያወጣን ከውጭ አገር ያመጣናቸው ቴክኒሽያኖች የእኛ አገር ልጆች እንዲያበቁ ስንል ያመጣናቸው ሰዎች ናቸው። አሁን የሚታዩት ግንዶች ናቸው። ጣሊያኖቹም እያያችሁ ነው። ከዚህ በፊት አሁን ሶስተኛ ነው አራተኛ ዙር ነው። መጀመሪያ ከብራዚል አምጥተናል፣ ከጣሊያንም አምጥተናል። ኳሪ ላይ ኳሪ ላይ አሁን እየሰራ ያለው ሙሉ በሙሉ ኢትዮጵያዊያን ናቸው። ግን ከብዙ ስልጠና በኋላ ነው ይህን አሁን ያሉበት ደረጃ ላይ ሊደርሱ ይቻሉ። እዚህ ቦታ ስራ ከጀመረ ነው አንድ አስራ ስምንት ወር አንድ አመት አራት ወር ነው። መጀመሪያ የጀመረ ነው ሰባት ሰው ነው የጀመረ ነው ስራ ማለት ነው። ሰባት ሰው ነው የጀመረ ነው ግን አሁን 40 ሰው ነው የሚሰራው። አርባ ሰራተኛ ነው የሚሰራው። ሽፍት ነው በሽፍት ነው የሚገባው 12 ሰዓት ይገባልና ስምንት ሰዓት ይወጣል። ሽፍት ይገባል እንደገና። ማታ አራት ሰዓት ነው የሚወጡት። መብራት አለ፣ መብራት እንጠቀማለን። ስለዚህ 24 ሰዓት ማለት 16 ሰዓት ነው የምንሰራው ማለት ነው። የሚሰራው በማሽን ኦፕሬተር ኤጅ ፖሊሽ መሽን ትባላለች

ህንዶችም አሉ። አሁን ሁሉ አብረን የምንሰራው ከህንዶች ጋር ነው። ጥሩ ልምድ እያገኘን ያለ ነው። በጣም ዘመናዊ ማሽኖች ናቸው። ፕሮዳክሽኑም የግራናይት ያው ከእኛም ጋር ሌትን ነው፣ ከሲቪል ኢንጂነሪንግ ጋር ኳሊቲ ኮንትሮሉም በዛው አንዱ ማቴሪያል ነው። ፊኒሽንግ ማቴሪያል ስለሆነ እሱን እሱን ሁሉ በደንብ እንዳይ በደንብ እንዳው የግራናይት ፋብሪካ ወይም ፕሮዳክሽን ወይም ደግሞ ኢንዱስትሪዎች እንዴት እንደሆኑ በደንብ ማወቅ ትያለን። ፋብሪካው እኔ ከነበርኩበት የተለየ ነው። አሰራሩም ገና ፋብሪካው ጀማሪ እንደሆነ አንጻር አሪፍ ነው። የተሻለ ነገር ያገኘበት ነው። ከሌላ ቦታም የመጡ ስላሉ ከህንድም ኖርማል ጣሊያኖችም ስላሉ የተሻለ ከበፊት የተሻለ ሙያ እያገኘበት ነው። ማሽን ፖሊሺንግ ማሽን ይባላል። ሀያ ሁለት ሄድ አለው የጣሊያን ስሪት ነው። በጣም ኳሊቲ የሆነ ፖሊሺንግ አሰራር አለው ኳሊቲ የሆነ ከውጭ የምናመጣው እቃ በላይ። አሁን ቻይና ማሽን ሳይሆን ይሄ የጣሊያን ማሽን ነው ፖሊሽ ከምናቃቸው በላይ። ድሮ ሀገራችን ላይ ሲሰራ የነበረው የባብል ድንጋይ እዚህ ላይ ሲናት ሌላ አይነት ሆኖ ነው የተገኘው፣ ሌላ አይነት ቀለር ጥራቱ ስለጨመረ ማለት ነው። ምንድነው? እዚህ ጋ አሁን በዚህ አጋጣሚ ልጠቀም የሚፈልገው ምንድነው ነው አገራችን ላይ ፍሌም በሚሰራበት ሰዓት ድሮ በምናቀው በምንድነው? በማቃጠል ነበር የምናቀው፣ በማቃጠል ነበር። አሁን ቴክኖሎጂው እየሰፋ ስለመጣ ምንድ ነው፣ እዚህ ላይ ነው አሁን ጫውታው የሚያልቀው። ፍሌም ፈልጋለው ካለ እዚህ ጋ ሄዶችን ይገጠማል? በቃ ፖሊስ እንደሚደረገው አይነት ደግሞ ፊልም ተደርጎ ይወጣል ማለት ነው። ፊልም ነው የሚባለው። ምንድነው ፊልም ጥቅሙ እንዳሟለጨው በቃ ይሄ አሁን ለሀገራችን አሁን ለገባችው ለኮሪደር ስራ ምቹና ምርጡ ነው። በጣም በትልቅ እብር ኢንቨስቲ ያደረግነው ስራ አገራችንን አንደኛ ለማድረግ ለመለወጥ ዋናው አላማ የግራናይት ምርቱ አገር ውስጥ እያለ ግን እንደዚህ ፕሮሰስ አድርጎ አለመሸጥ ማለት እንደ ሀገርም ትልቅ ኪሳራ ነው። ንብረቱ እያለ ግን ማሽነሪዎችን ባለማምጣት ብቻ ከውጭ እየተገዛ ኢምፖርት እየተደረገ ነበር ያለው የአሁን እንደ ሀገር ያለንን ሀብት አለመጠቀም ስለሆነ አሁን ላይ ያው ጥሩ መነቃቃት አለ። ጥሩ እየተሰራ ነው። ፊት ለፊት ያለችዋ ሎንግ ማሽን ትባላለች። ሎንግ ቲዩድ ከሎንግ ቲዩድ የሚመጣውን ማሽን ኖርማል ኦርደር ፊኒሽንግ የምሰራ ማሽን ክሮስ ማሽን ኦፕሬት ትባላለች። ያ ማለት ከሎንግ ቲዩድ የሚመጣውን ያላለቀ ኦርደር ኖርማል ሸፑን ሙሉ ሸፑን አስይዛ ኖርማል በየሳይዝ በየሳይዝ የምትቆርጠው ክሮስ ማሽን ናት። ከዛ ውጭ የፊኒሽንግ ስራውን ብሎዝ ነው የሚጨርሰው። ኖርማል ብሎዝ ኦርደሩ ብሎዝ ካለው ወይም ከሌለው። ከሌላ ያለቀ ነው ከዚህ ያልቃል። ብልኖች ካለው ግን ወደ ብልኖች ማሽን ይሄዳል። ሌላው ግን የፊኒሽንግ ማሽን ናቸው። እዚህ በመስራት ያገኘሁትን ነገር ማለት ነው። መጀመሪያው ነገር ወጣት ሆኗ ሲሰራ ነው የሚያምርበት። ስለዚህ የስራ እድሉ ስለተፈጠረልኝ ማለት ትልቁ ያገኘሁት ነገር የምለው በቃ የስራ እድሉ መፈጠሩ ማለት ነው። እዚህ ቦታ ሌላ ነገር ደግሞ ማለት ነው። እዚህ ቦታ ያለ ሰዎች ብዙ ባህል ያለ ብዙ እንትን ነው። ስለዚህ እዚህ ድርጅት ማለት ነው የብዙ ብሔር ሰዎች ስለሆኑ በቃ ብዙ ነገር ትቀስማለ። ዋቢ ዕምነበረድ እና ግራናይት ፋብሪካ የሚያመርታቸውን የግራናይት ምርቶች በሀገራችን የተለያዩ አካባቢዎች ለሚገኙ በግንባታው ዘርፍ ለተሰማሩ ደንበኞቹ ተደራሽ እያደረገ ይገኛል። በብዛት የእኛ ደንበኞቹ በአገር አቀፍ ነው። በተለያየ አዲስ አበባ አዲስ አበባ የተለያየ ስራ የሚሰሩ ሰዎች በኮሪድ ላይ በሪየል ስቴቶች ጋር እኛ ጋር ይመጣሉ ከኛ ይገዛሉ። ስለዚህ እኛ ደንበኞቹ ትልልቅ ካምፓኒ ላይክ ሚሮክ እኛ ይመጣሉ፣ ከእኛ ይገዛሉ። እነሱም አላቸው ግን ያላቸው ፕሮግራም ትልቅ ሲሆን ከእነሱ አቅም በላይ ሲሆን እኛ ከእኛም ይወስዳሉ። ስለዚህ አሁን ለጊዜው አለ ማለት ጅግጅጋ ራሱ የቻለ ደንበኞች ያለ ነው ድሬ አካባቢና ሀራር፣ ምንዛ ስለዚህ ደንበኞቹ አሁን ለጊዜው አለ። በጣም ጥሩ የነታ እየሄደ ነው ያለው። ከውጭ ወደ ሀገር ውስጥ የሚገባውን የግራናይትና እምነበረድ ምርትን በሀገር ውስጥ ተክቶ ከውጭ የሚገባውን ለማስቀረት እየሰራ የሚገኘው ፋብሪካው በሀገር ውስጥ ያለውን ፍላጎት ማሟላት ቅድሚያ የሚሰጠው ስራ መሆኑንም ተናግረዋል። ወደ ውጭ ሀገር ለመውሰድ የመጀመሪያው የሀገሪቱ ፍላጎት መሞላት አለብን። ይህ ሳይሞላ ከውጭ ሀገር ማስመጣት ያለ ወደ ውጭ ሀገር እኛም አንልክም። ለሀድ ካረስን ብለን ወርዝ አንልክም። ይሄ ድንጋይ የጋራ ነው፣ የሀገሪቱ ነው፣ የአንቺ ነው፣ የእኔ ነው። የሀውላችንም ስለሆነ እኔ ከዘጋጅ አንቺ ጋር መሸጥ አለብኝ። አንድ ቻይና ወይም ሌላ ሰው ከመስጠት ወይ ሌላ ሰው ከመስጠት ውጭ ሀገር እንዳይሄድ መጀመሪያ ቀድመህ የአገሪቱ ልጆች፣ የአገሪቱ ወገን፣ የአገሪቱ ዘግነት ማገኘት አለባቸው። ይነሰው የሀገራችንን ፍላጎት ካሟላን በኋላ ፎሬን ካረንሲ ለማስገባት ትልቅ ፕሮግራም አስቀምጠን እየታገልንን ያለን ሰዎች ነን። ከሀገራችንን ምርት እና ከሀገራችን ፍላጎት ካሟላን በኋላ ወደ ጎረቤት ሀገሮች ወይ በቃ ኤክስፖርት ለማድረግም እቅድ አለ። በግራናይትና እምነበረድ ምርት በዓለም ላይ ያሉ ዘመናዊ ማሽነሪዎችን በማስገባት ወደ ምርት የገባው ዋቢ የእምነበረድና ግራናይት ፋብሪካ ከፍተኛ የሆነ የኤሌክትሪክ መቆራረጥ መኖሩ ስራቸውን በፈለጉት ልክ እንዳይሰሩና ከፍተኛ ለሆነ የነዳጅ ወጪ እየዳረጋቸው መሆኑን በመጥቀስ የሚመለከተው አካል መፍትሄ እንዲሰጣቸውም ጠይቀዋል። መብራቱ በጣም ችግር ላይ ነው ያለው። ሁሌ አንዳንድ ጊዜ እንደሆነ ብልሽት ይከሰታል። አሁን ይጠፋል መጣ ብለን ከእሳት ካረግን በኋላ ደግሞ ከተጀመረ በኋላ ደግሞ በአስር ደቂቃ ውስጥ አሁንም ይጠፋል። በቀ እንደምታውቃቸው ነው በቤታችን ሆነ እንደነበረው ነው እዚሁም ያለው ከዛ የተነሳ አንዱ ችግር እሱ ነው። ስለዚህ በኤሌክትሪክ በኩል በጣም ከፍተኛ ችግር ነው ያለ ነው። ይህ ሁሉም ሀብት እዚሁ አፈሰሰን ይህ ሁሉም ሰራተኛ እየሰሩ ስራተኛው በቀን ስራቸው የመጡ ከኤሌክትሪክ አንፃር ስራው ሲቆም በጣም ያሰጋ። አሁን ትላንትና ሙሉ ቀን አልነበረም። ስለዚህ ጀነሬተሮች አለን የእኛ ጀነሬተር ደግሞ በ24 ሰዓት ስድስት በርሜል ንዳጅ ነው የሚፈለገው። በጣም ኮስት ነው። ስድስት በርብል ንዳጅ ማለት እዛ ውስጥ ነው። ንግድ ነገር ለንግድ በቃም ውጭ እንደዚህ ካረ አይሸፈንም። እኛ ጊዜ መብራት ከጠፋ በአንድ ወር አንድ ጊዜ ከጠፋ በዛ ጊዜ ነው በጣም አስቸጋሪ ነው የሚሆነው። ምላምላት የሚመለከቱ ሰዎች ልብ አድርገው እንዳያዩ በተባብር የምችሉት ነገር እንደተባብሩ እንፈለጋለን። አሁን ድንጋይ ከሳይቱ ስናመጣ መንገድ ላይ ስናመጣ አውረገዳና አሉ ሚዛኖች አሉ ይምዘናል እና ትርፍ ትርፍ ኩንታል አለ አለብህ ይባላል። መኪና ያስቆማሉ፣ መኪና ይቀጣሉ። ከተቀጣ በኋላ ደግሞ ድንጋዩ ይሰበር ይባላል። ይሄ ድንጋዩ ተዘጋጅቶ ከእዛ የመጣ ለመሽኑ ልክ የተሰራ የመኪ የመኪ የመኪ የመኪ የመኪ የመኪ የመሽኑ ጉርሻ ነው ተብሎ የተዘጋጀ ድንጋይ እዛ ውስጥ በቦሎሻ ቆራረጥነት ስፍ ስሰራ በጣም ችግር ነው ያለ። ፋብሪካው በቀን የሚያመርተውን 1ሺ ካሬ ሜትር የግራናይት ምርት ወደ 2ሺ ካሬ ሜትር ለማሳደግ አዲስ ማሽነሪ ያስገባ ሲሆን የሰራተኞቹን ቁጥርም ከ600 በላይ ለማድረስ እቅድ ይዞ እየሰራ ይገኛል።